ወይዘሮ እንግዲህ ሙላት ቁጭባ ወይዘሮ ሙላት አልነበረችም ነበረ ውስጥ ገብታ ነበረ እንዳያችሁት ማለት ነው። ትናንትና ባዮሽ እንግዲህ እርግብ ወርቄን ብላ ስትይዛት ወርቁን ኔታ ላመጣሹ ወርቁ ብላ ትናንትና ስትይዛት ወርቁን የለም የምን ወርቅ ነው ብላት ነበረ። ወርቁን ካላመጣሽ እገልሻለሁ ምናምን ብላ ያስፈራራቻት ነበረ። ያያችሁ ጊዜ ማለት ነው እንግዲህ ዳንጨው አጠገቧ ነበረ። በፊትም ጠብቀኝ ተከተለኝም ብላው ነበረ እርግብ ማለት ነው። አብረኸኝ ሆንም ብላው ነበረ ማለት ነው። እሱ ጅል ደግሞ የተሳበ ቦታ ይሰባ። ግን ጅላጅል ሳይሆን እንዲህ ሰራላት ፈልጎ ነው ማለት ነው እንግዲህ። በዘዴ ነው የተጠቀመባት ማለት ነው። ከዛ በኋላ መጥቶ ያው ትናንትና ዝርግፎ ጥሏት ነበረ ባዮሽን ማለት ነው። እንግዲህ ዛሬ ልታቃጥል መጥታ ነበረ፣ ወሬ ልታመላልስ ወሬ ትሰማኛለች ብላ መጥታ ነበረ፣ ግን አንሰማቻትም። በኋላ ግን አመነቻት ካየቻት በኋላ ማለት ነው። ከዛ በኋላ ደግሞ አያገባሽም ብላም እንግዲህ እንትን ብላታለች ማለት ነው። አሰላሙ አሌይኩም ረህመቱላሂ ወበረካቱ የጫና ቤተሰቦች እንዲናችሁ ሰላም ናችሁ ሰላማችሁ ብዙት ትርፍርፍ ይበልልኝ ሰላም ሰላም ክርስቲያኖች እንዲናችሁ ባላችሁበት አላ ይጠብቅልን ለቤት አዲስ የሆናችሁ ሰብሰብ ሰብስክራይብ ላይክ ኮሜንት ሼር አሳብ አስተያየት በማስቀመጥ ቤተሰብ የሆኑ ቤተሰብ የሆናችሁ ሼለ ክንባረ ቀበርታቱን አገራችን ሰላም ደስታ ፍቅር አንድነት ያምጣልን ወጥቶ ነገር አላ ይጠብቀን እላችኋለሁ ከሀገር ውጭም ከሀገር ውስጥም ያለን አላ በሰላም ይጠብቀንን በሰላም ለሀገራችን ያብቃን እላችኋለሁ። ዛሬ ይዤላችሁ እየመጣሁት ብራዕላዊ መቶ ክፍል ነው ይዤላችሁ የመጣሁት ተወዳጁ ድራማ ማለት ነው። እንግዲህ እስከ ስናየው ድረስ የሚጨንቀን እስከ መጨረሻው ደግሞ ምን እንደሆነ ድረስ ለማየት የሚያጓጓን ማለት ነው። ተከተሉን ማለት ነው። እንግዲህ ዛሬ ወይዘሮ ማየሽ ተፈንክታ መጥታ ሙላት ቤት ቁጭ ባለችበት ሙላት መጥታ ምኑ ነሽ ነው ባዩሽ ምኑ ነሽ ነው ስትላት ወይ ወይ ጉድ ሆን ኩልሽ እኮ ምን ሆንሽ ደግሞ አይ ጉድ ሆንኩሽ አታምኝም እንዲ አይ እኔ ይሄን አክል ከሰራሽ ጀምሮ እኮ ላምንሽ እኮ አንችልም አለቻት ማለት አታምኝም ማለት ነው አይ እኔ አላምንሽም። እሺ ካላምንሽኝ ብላ ፈታ ስታሳያት ተጎድታለች ማለት ነው። ውይ ባዩሽ፣ በጣም እኮ ተጎድተሻል። አኪም ቤት ሄደሽ መሰፋት አለብሽ አለቻት። አይ ስለነገርሽኝ አመሰግንሻለሁ አለቻት። ውይ ባዩሽ ደግሞ ምን ሆነ ሽኖ ስትላት፣ አይ እኔ ያንቺ ወርቅ ለማስመለስ ብዬ እንዲህ የሆንኩኝ እንደዚህ ደፋ ቀና ያልኩኝ አንቺ እንደዚህ ትያለሽ ትናንት ወርቅሽን ወርቋን ትናንትና እርግብ አግኝቻት ነበረ አለቻት እሺ ምን አለችሽ ስትላት ወርቁን ወርቁን አምጪ የምላት ወርቅ ስላት ሁለተኛ ብጠይቅኝ እገልሻለሁ አለችኝ አለች እገልሻለሁ አለችኝ ከዛ አንስቼ በጥፌ አንድ ስደረግማት ከኋላ አነሳች እና በእንጨቱ በኋላ አንስታ መታችኝ፣ ፈነከተችኝ አለች። ስትላት አዎ ብላ እሱን አነገረቻት እላችኋለሁ እና ከዛ በኋላ ያው ወይዘሮ ሙላት ታምናት አንፈለገችም፣ ታምናትም አንፈለገችም ወይዘሮ ሙላት ማለት ነው። ምክንያቱም ብዙ ነገር ስለዋሸቻት አጠገቧ አሁን እየቀረበቻት ያለ ብዙ ነገር ስለጎዳቻት፣ ወይዘሮ ሙላት ደግሞ አሁን ልታምናት በምንም ነገር አንቻለችም ማለት ነው። ምክንያቱም አብራ የጠጣች አብራ የበላች አብራ እንትን ያለች ከዳቻት ማለት ነው። የዚህ ሁሉም ያበቃቻት እሷ ናት ማለት ነው። ኢየሱስ ስለሆነ እሷት ግድ በቃኛ እንትን ትረዳኛለች ብላ መጥታ ነበረ። እውነትም ብትናገር ባዩች ከእንግዲህ ወይዘሮ ሙላት ላታምናት ትችላለች። ግን ወይዘሮ ሙላት እዋህ ናት ትንሽ ማለት ነው። እዋህነቷ ግን ያጸቃታል ማለት ነው። ከዛ ደግሞ ር ከዛ እሷ ትታ አኩርፋ ትታ ወጣች። ሀንዬ ደግሞ ተጓደኛዋ ጋ ቁጭ ብሎ ጓደኛዋ መጣና እሳ ምን ሆነህ ነው ስትለው፣ ምን ሆነሽ ነው እሺ? አትከተለኝ ስልህ አትምጣ ስለ አልሰማኝም እንዲ አለችው። ምን ሆነሸው? ሀና አይ ካጠፋው እቅርታ እላት በቃ እኔ ትምህርቴ ብቻ ነው የምፈልገው ማንም ሰው ሊያናግረኝ ማንም ሰው ሊለኝ አልፈልግም፣ አለችው ከዛ ስትለው፣ ኧረ ተይ አና ምን አድርጌሽ ነው ፊት የምታነሺ? አላት አይ እኔ አልፈልግም ማንም ሰው እንትን ሊለኝ አልፈልግም፣ አለችው እሺ በቃ ተተቆጣሽ ሊሄዳ ሲላት እስራ አለችው። እና አቤት አላት ቁጭ በል በቃ አለችው ቁጭ በል አለችው እና እኔ እኮ ተቀይም ስት ለው አዎ ተቀይም ሻለሁ አላት። አይ ፊት ስላነሰሺ ሊሄድ ፈልጌ ነው አላት። አይ እኔ ማን ሊቀየምኝ አልፈልግም አለችው። እስከ ዛሬ ድረስ ያጠፋሁ ነገር ሁሉ እቅርታ አለችው። እስከዛሬ ድረስ ብዙ ነገር አጥፍቻለሁ እቅርታ አለችው። እስት እውነትሽ ነው አንዬ ስላት፣ አዎ እውነቴ ነው አለችው። አንተ በጣም ጥሩ ልጅ ነህ እኔ ወደፊቱ ጓደኛ ጓደኛዬ ልትሆን እፈልጋለሁ አለችው ደነገጠ አረ ባክሽ እኔም እሱ እኮ ነው የምፈልገው አላት እና እጇን ያዛት እጇን ያዛት ከዚህ እንግዲህ እኔ ንጹህ ወንድሜ ልትሆንልኝ ነው የምፈልገው ስትለው በጣም ነው ደስ ያለው ማለት ነው እኔም እሱ ነው የምፈልገው ሀና እኔ እሱ ነበረ ልልሽ ነበረ ግን ምን አድርጌሽ ነው ፊት ያነሳሁሽ ብዬ ልቤን እያሰበ ነበረ አላት ማለት ነው በጣም ተጨናነቁ ከዛ ሜሪ ሜሪ ደግሞ ምግብ እየበላች እንግዲህ እርግብን እያላባት ምን እያላት መጣች ማለት ነው። እርግብ ማለት ነው ልቧን እንትን ብሎ ማለት ነው። ተጨን ተደባድባ ነው እየመጣችው ማለት ነው። ከዛ መጣችና ትና ሜሪ ምግብ እየበላች ያለ ሰላም ሳትላት ሄዳ ቁጭ አለች። ምን ሆነች ነው? ምንድን ነው ምንድን ነው ስትላት፣ ባክሽተኝ ሜሪ እያላ ናገርኩሽም አይደለም ይቅርታ ይቅርታ እኮ! ቆየን የምለው ልጁ ማን ነው? ልጁ ማንነቱ እኮ ትናንትና እነግርሻለሁ። ትናንትና እነግርሻለሁ። እና ምንድን ነው እዛ ቀን እኮ አክስቴ እገልሻለሁ ብላ ስታስፈራራኝ ያገዘኝ ልጅ እኮ ነው አለቻት። ያገዘኝ ልጅ እኮ ነው እዛ ቀን እኮ እያስፈራራኝ ስትላት፣ ቆየን የምልሽ ወርቁ ግን ለምንድን ነው ምን አድርጋች ነው ግን አክስትሽ የምትገልሽ አለቻት። አክስቴ ዝተወሰነ ዝም ብላ ነዋ፣ ዝም ብላ ነው። አይ የሆነ ነገር ማ አለ ምናምን አለቻት። ዝም ብላ ነዋ። እንታይ እሺ፣ በቃ እኔም ካገኘችኝ ትገለኛለች አለቻት። ኧረ እባክሽ፣ ለምንድን ነው የምትገልሽ? ዝም ብለሽም እንደዚህ ዞር ብላ አታይሽም፣ አልገልሽም። ኧረ እነ አክስትሽ እኮ ሰይጣን ሁሉም እየጠላ ሰው ናት፣ እንኳን ሰው ሰይጣን የጠላ ሰው ናት፣ እናቴ አለቻት። እሷ ማለት ነው። ከዛ ሀኒዬ እና ሰላምዬ ከትምህርት ቤት እየመጡ ሀና ቤት ገቡ ሀና ቤት ገብተው ቁጭ ብለው ሀንዬ ቁጭ ብላ ሰላምዬ እፍ ደከመኝ ብላ ሰው እንትን ፍራሹ ላይ ተኛች ተኛች እና ቆይ ግን ሀና ቅድም አንቺ እና እስራ ምን ያወራችሁ ነበረ አለቻት አንቺ ደግሞ ምንድን አይ መጀመሪያ ምግብ ልስራ አባዬ ደክሞኛ ስትራት በቃ ምግብ ልስራ ስና አባዬ እንሄዳለን አለጫ እንሄዳለን አለቻት። ከዛ እሺ ሀና፣ ቅድማችን አስራ ግን ምን ያረጋችሁ ነበር? ምን አረግን እኛ ደግሞ ምን አረግን አለቻት። እረ እባክሽ አንቺ ቤት መደበቅሽ ነው። ተጣላችሁ ስትባሉ ትታረቃላችሁ፣ ተታረቃችሁ ስትባሉ ትጣላላችሁ። እኔ እኮ ግራ የምታስገቡ ግራ አስገብታችሁ ግራ ገብቷችሁ ግራ ታስገቡናላችሁ አለቻት። አዎ እኔ ቅርታ ልጠይቀኝ መጣ እዛ ጋር እንትን ብዬው ነበር። እቅርታ ልጠይቀኝ መጣ አለችው። እና እቅርታ ለምን ስትላት በቃ እቅርታ እንጂ እኮ ግን ለምንድን ነው ግን እንደዚህ የምትሆኘው አለቻት። በቃ እኔ ሰላምዬ ከአሁን በኋላ ምንም ነገር ሰው ሊለኝም አንፈልግም ምንም ነገር ሊለኝም አይፈልግም። ማይወደኝ ነገር ይወድሻል ብለሽኝ ብላችሁ አንቺ እና ሜሪ የማይወደኝ ነገር ይወድሻል አላችሁ፣ አለቻት አይ በያንቺ ደግሞ እንደዚህ እንትን አትሆኚ፣ እኔ ስለ አላየኋችሁ መሰላችሁ እንዴ? አለቻትና ና እሺ፣ በቃ እኔ አሁን የአባዬ ምግብ ልስራ ና። ያው ሲናገሩ ምናምን ሰምታ ነው እንትና፣ ማለት ነው ሲጫወቱ ምናምን ሰምታ ደስተኛ ሆና ነው እሷ ግን እሱን ልጁን ልትይዘው ማለት ነው። ሰላም ትፈልጋለች። ሰላም ሀናና ልጁ አንድ ላይ ሊመሆኑ አንድ ላይ ሊሆኑ ሰላም ትፈልጋለች። ሀና ደግሞ እንግዲህ አሁን አሁን ገና ስለ ፍቅሩ ነገር አሁን እየገባት ነው ማለት ነው። አሁን ጣዕሙ ምናምን እየገባት ነው አሁን ትንሽ ትንሽ ማለት ነው። እንግዲህ ቀጥታም እንግዲህ ስለ ተባባሉ እንግዲህ ሆነም ቀረም እንግዲህ ሀና ማለት ነው ህይወት አሁን የተመለሰ ነው ማለት ነው። በብዙ ነገር ደስታዋም ፈገግታዋም እንዳያችሁ ማለት ነው በጣም ደስ ይላል ማለት ነው። እንግዲህ መጨረሻቸውም ያሳምርላቸው ማለት ነው። ከዛ ምግቡ ልስራ ብላ ስትሄድ፣ እሺ ሃንዬ ልምጣ እንዲ ለሳቱ ላቀጣጥልልሽ ስትላት፣ ደስ ይለኛል አለቻት። ደስ ይለኛል ስትል እንደዛው ስላችሁ እንትና ማለት ሜሪ ሜሪ ልጁ ግን ለምንድን ነው ግን አምጥተሽ እዚህ የምታሳድሪው ስትላት፣ ውይ ሜሪዬ ትናንትና እኮ ይህን ሁሉም ሲያደርገኝ ያገዘኝ ልጅ ነው ስትላት፣ ነገሩ እንዴት አንቺ እንትን ጠርጥረሽ ነዋ ምናምን ስትላት፣ እኔ ያው እኔ ነገር ባልና ሚስት ሴትና ወንድ አንድ ላይ ሲተኙ አንድ ነገር ነብቻ ነው እያሰብኩት አለቻት። ጓደኛዋ ሴት አዳሪ ናት መሰለኝ፣ ይመስለኛል። እዚህም ቀን በእነሱ ደግሞ ደስ የማይል ነገር ይሄን ይሄን እያስገቡ ነው በዚህ ድራማ ማለት ነው። የሚያስጠላ ነገር ማለት ነው። ከዛ እኔ ማስር ወንድ ሲጫወትብኝ ስላለ የተጫወትብኝ ስለሆነ አልፈርድብሽ ምናምን አለቻት። ሜሪ ምን አልሽ ነው እኛ ምንም ነገር ያደረግን ነገር የለም የሰራን ምንም ነገር ያደረግን ነገር የለም፣ ግን ውጪ ከወጣ ክስ የትገለዋለች ብዬ አቲል ብዬ ነው እያሳደርኩት አለች። ከዛ እንደዛ ስል እንትና ማን ነው እሷ ትታወጣች። ሜሪ ማለት ነው ትታወጣች፣ ወጣች። እንግዲህ ዘሪሁን እሷ ትትወጣ ጠብቆ አንኳኩቶ ገባ። ሜሪ እንትና ጋማ እርግብ ጋር ማለት ነው። እርግብ አርገዋ ላይ ቁጭ ብላ ነበር። ደንግጣለች። ማን ነው ማን ነው አለች። እና ደነገጠች። ከዛ እኔ ከፍታ ስታይ ዘሪሁን ነው። ደስ አላት። በጣም ደስ አላት። ከፈተችው ገባ። ዘሪሆን እንዴት መጣ ስትለው ጓደኛሽ ስትወጣ ወጣ ጠብቄኗ የመጣሁት አለችው። የመጣሁት ጓደኛሽ ስትወጣ ብዬ ነው የመጣሁት አለች። አዎ ውይ በጣም አመሰግናለሁ ስለመጣ አለችው። ግዴታ እኮ ነው መጠበቅ አላት። ማለት ሳይሆን የአንቺ ሳይሆን የኔ አላት። ያው ታቃላችዋ፣ እሱ ጀግና ነው ማለት ነው። ቀስ ብሎ ወርቁን ሰራላት ማለት ነው ወርቁን ማለት ነው፣ ቀስ በቀስ ማለት ነው እየሰራላት፣ አይታችኋል ማለት ነው። ከዛ አይ አሁን በቃ ጓደኛዬ ተጓደኛዬ እዚህ ልደርስ ሲላት፣ አይ አታድርም ጓደኛዬ፣ ትናንትና ተቆጥታለች ምናምን አለችው። እንዲ ለምን ስላት፣ አይ በቃ ተቋጥታለች አለችው። እና ከዛ ደግሞ አይ በቃ አትሄድም እዚህ ታድራለች አለችው። አይ በቃለይ ጓደኛ አይ ከሆነ እዚህ አድረን ነጌ ቦርሳው ጋር ልጁ ጋር አብረን እንሄዳለን ሄዳለን ልጅ ልጅ ጋር አብረን እንሄዳለን አለች ማለት ነው። እሷ ያው ትናንትና አይታችኋል ቦርሳውን ሲደወል፣ ልጁ ክፍለ ሀገር ነኝ የለሁም ብሎ ነበረ እንዳያችሁት ማለት ነው። ክፍለ ሀገር ነኝ የለሁም ብሎ እንትን እያለት ነበረ። ከዛ በኋላ ምንድን ነው። እስዋተ ናዳ ወይኔ በውስጡ እንግዲህ ብዙ ነገር እንዳለው ታውቃላችሁ። ያው አንተ ነገር ወርቁ ምናምን ሁሉ እዛ ውስጥ ነው መሰለኝ ያለው ይመስለኛል ማለት ነው። ወርቁን እንግዲህ ካገኘ አይሰጠኝም በማለቷ ነው አሁንም እንትና እንደዚህ አርጋ የያዘችው ማለት ነው። ዳምጾን ማለት ነው። ከዛ በቃ እዚ አብረን እንደር፣ እዚ አብረን እንደር አለችው። ና ልብሱን ልብስ ልቀይርልህ ብላ ልብስ የሚቀየር ልብስ ተገበት ውስጥ አውጥታ ልብስ እየሰጠችው ማለት ነው። ከዛ ሀንዬ ምግብ ልሰራ እነ ሜሪ ቤት ገበት ከፋፍታ ምግብ ልሰራ እየሰራች ወይዘሮ ሙላት ገባች። ሀንዬ ልጄ ምን የሰራች ነው? እመዬ እንዴት አደርሽልኝ አለቻት። እግዚአብሔር ይመስገን ደህና ነኝ አለቻት። ምን ልሰሪ ነው ስትላት ዛሬ እዚህ ቁርስ ልሰራላችሁ ነው አለቻት። ድንብላ ስትላት ዛሬ ቀኑ አምስት አይደለም? አውዬ በጣም ተወዳችዋለች፣ እዛ ሄዳለች አለቻት። እና ዛሬ እኔ ነኝ ምሰራላችሁ አለቻት። ሰላምዬ ብዬ መጣች አደለም? አዎ ሰላም ብዬ እኮ ሀንዬ ዝም ብላኝ እኔቲች መጣሁ አለቻለች። አዎ እኔ ደግሞ የአባዬ ምግብ ልሰራ ነበረ አለቻት። የአባዬ ምግብ ልሰራ ፈልጌ ነው። እሺ ጎሽ የኔ ልጅ አለቻት። ከዛ ራው ከአባት ከኛ አባትሽ ቆልጦብሽ ነው፣ አለ እማዬ። እውነቱ ስነግርሽ አባዬ በጣም ነው የምወደው። አባዬ የመጣ ነገር እኔ አልደራደርም። አባዬ በጣም ነው የምወደው አለቻት። እና አባዬ ሊከፋው ደግሞ አንፈልግም አለቻት። ቆሽ የኔ ልጅ እና እውነቱ ስነግርሽ አባዬ በጣም በጣም ይህን አባዬ ይህንን ነገር አድርግልኝ ቢሉኝ አደርግለታለሁ። የአባዬ ምናምን ስትላት፣ ጎሽ እኔ ልጅ እኔ ምኮ ልክ እንደ እናትሽ ስትላት፣ አዎ ልክ እንደ እናቴ እንደ እማዬ አለቻት። ማለት ነው እሺ በቃ ላግዝሻ አብረን እንስራ አለቻት። አይ እሺ አለቻት። እሺ ነ አለቻት። አንቺ ግን ነው እዋህ ምትሆኚ አለቻት። እንዴት ስትላት፣ አንቺ ወይዘሮ መገረብ ላይ ወይዘሮ ባዩሽ ስለ አላመሽ አንቺ ብዙ ነገር ዋህነትሽ እንትን እያልሽ ነው ስትላት፣ አዎ እኔ እና ባየሽ እኮ ብዙ ነገር አሳልፈናል። ለዚህ ሁሉም ያደረሰችኝ እሷ ናት አለች። እንግዲህ ወይዘሮ ባየሽ እንትን ማላት ሙላነሽ ማለት ነው። ወይዘሮ ሙኑለሽ እንግዲህ ልታምናች አለችም እሷ ውለተዋን ባለውለተዋ ውለተዋ ስለሆነች የእሷ ነገር ሊትወራባትም ና ሰውም ሊናገርባት አትችልም። በቃ ሀንዬ ደግሞ እሺ በቃ የማየ ይቅርታ አለቻት ማለት ነው። እና ቤተሰብ የዛሬ እንግዲህ ድራማ ይሄን ይመስላል። ከወደዳችሁ ሼር ላይ ካድርጉ። እንደምትወዱ ተስፋ አረጋለሁ፣ ሁላችሁም ማለት ነው። አበረታቱኝላችኋለሁ። በሌላ በቀጣዩ ደግሞ እስከ ስንመጣ ድረስ መልካም ቀን ይሁናችሁ። ባይ ባይ።